ጀናዛ ሚያጥብ ነው፣ ታሪክ ይናገራል። ልክ ጀናዛ እያጠብኩኝ ከእምብርቱ እስከ ፊቱ ያለው አካል ቀይ ነበር፣ በአንድ ጊዜ ጠቆረብኝ። ድንግጣልኩኝ። ይህ ሰው አንድ ታሪክ ይኖረዋል። ማን ነው ይህ ሰው? በሩን ከፍቼ አሁን ያመጣችው እዚህ ጀናዛ ቤተሰብ ማንነዋል። ቤተሰቦች እኛ ነና። እዚህ ሰው ይህን ታሪክ ነገሩኝ። ማን ነው ይህ ሰዋል? ይህማ ሰው አንድ ቀንም ለአላህ ያልሰገደ ሰው ያአላ

የአደም ልጅ በስጁድ ታዘዘ፣ ስጁድ አደረገ፣ ለሱ ጀነት አለው። እኔ በስጁድ ታዘዝኩኝ፣ እምቢ አልኩኝ፣ ለእኔ ጀሃነም አለኝ፣ ዋ እያለ ይበሳጫል። አላህ የሚደሰተው ስጁድ ነው። የሰው ልጅ የተከበረው አካሉ ፊቱ ነው። የተከበረን አካል ለአላህ ዝቅ ማድረግ ደረጃ ነው፣ ዒዛ ነው፣ ክብር ነው። ለሰው ነው ዝቅ ማድረግ የተጠላው ማይፈቀደው። ጤና ይስጥልኝ ማለት አይቻልም፣ ለማንም መስገድ አይፈቀድም። ለማን ነው ለአላሁ ረቡል ዓለሚን ታዳ። መስጊድ ሳንገባ ሰላት ሳንሰግድ ነገ ጀናዛችን መስጊድ ሲገባ አስቡት።